ዳኒ ሰሞኑን ሀይሚን በመለጣጠፍ ያው ሰሟን እየለጣጠፈ ሙዚቃ ሲዘፍን ነበረ። አፈቀርኩሽ ሀሳቢ አንቺ ሆነሽ ምናምን ነገር እያለ ሲዘፍን ነበረ፣ እና ትናንትና ደግሞ እሰይ ላገባ ነው እሰይ ላገባ ነው እያለ ሲዘል ነበረ። ለካ ሄታይቶት ነው። ዛሬ ደግሞ ከሀይሚ ጋር ሲገናኙ ምን አላሉ? በእርሶ መጀል በእርሶ መጀን እያለ ነው አሉ። ያው የለፋውለት ስራ የተሳክቶልኛል እያለ ነው አሉ እና ሁን ላይ ምክንያቱም ሀይሚን በዚህ ነገር ካልሆነ በምንም ሊወስዳት አይችልም። የሆነ ነገርማ እኮ ዞር አድርጎባታል። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ ቪዲዮ ላይክ አድርጉልኝ እስኪ። የምር እናንተ ላይክ ለእኔ ሞራል ይሆናል እና የምር ነው። ቪዲዮ ስትሰሩ ላይክ ከሌለው የሆነ ለመስራት ሞራል አይኖራችሁም እና አበረታቱኝ ውዶቼ። ላይክ ከእናንተ ምንም የሚሄድ ነገር የለም። እና እንግዲህ ዳኒና ሀይሚ ዛሬ አንድነታችን ወደ ሚዲያ ማውጣት አለብን ብለው ያው ይፋ አድርገዋል። በዚህ መልኩ የምን አይነት ነገር ሊከበር እንደሆን ቀለበት ይሆን አናቀም። እኔ ቀለበት ነው ብዬ አላምንም። እንግዲህ ሁለት መቶ የሚከበር የዳኔ የሚከበር መሆን የለበትም ይሄ በቃ እንቃወማለን፣ እንቃወማለን። ምክንያቱም ከዚህ ቦታ መቆም የነበረበት ብሩኬ ነው። ለብሩኬ ይሄ አይገባውም። እንደ እውነቱ ከሆነ ለብሩኬ ይሄ አይገባውም። አንዳንድ ሰዎች እዳ መዳፋሽ ናቸው ይባላሉ። አይ ብሩኬን ያባት አንጀቴ ነው የበላ፣ እውነት ይሄ አይገባም ነበር ግን ምንም ማድረግ አይቻልም። ሀይሚ ከንዴቷ ስትመለስ ብሩኬ በቦታ አይኖርም። ይሄ ነው እንግዲህ የሚፈጠረው ነገር ማለት ነው። ወደድንም ጠላንም ይሄ ነው የሚፈጠረው። ከዛ በፊት ግን ማለት የምፈልገው ውድ ቤተሰብ፣ በስደት ያላችሁ እህቶቼ እራሳችሁን ጠብቆ፣ እኔ እንደዚህ ከማለት ወደኋላ አልልም። ሰው ምንም ያክል ብትወዱትም ማለት ነው ቅንጣት ታክል እንኳን አያስብላችሁም። አሁን ሀይሚ ምንም ስለ ቤተሰብ አንድም ነገር እያሰበች አይደለም፣ እና ምንም የምታደርገውን ነገር ጥፋት እንደሆነ ታውቃለች፣ ግን ማንንም መስማት አትፈልግም። በሰዓት ላይ ማለት ነው እንግዲህ እሷም አልሰማለች፣ ሰውም እየሰደባት ይገኛል። እና ወይኔ ከዳኒ ቤት ብትገቡ ውህ አዙሪት ነው የሚጥላችሁ ስድቡ ማለት ነው። እና ከምንም በላይ እራሳችሁን ጠብቁ። ለእናንተ ያላችሁት እናንተ ናችሁ። መጀመሪያ ደረጃ በስደት ነው ያላችሁት። ስለዚህ እህቶቼ እንረጋጋ በመረጋጋት የሚሆነውን ብናይ ይሻላል። ና ሀይሚን ደግሞ ማለት የምፈልገው ብሩኬን ለማናደድ ብለሽ ከሆነ እንግዲህ ያው ተናግር ያለው ይሄን እንዴት ሄዶ ሄዶ የመጨረሻ ይሆናል። ገባችሁ? አለ። የመጨረሻ ሲሆን ደግሞ ሀይሚና ብሩኬን እኛ ቢገናኙ እንደገና ከአንድ ላይ ቢሆኑ በጣም ደስተኛ ነበርን ግን ሀይሚ በምታደርገው ነገር አንድነትን አይሰብክም ዚህ ጋ ማለት ነው እና ከዛ በተረፈ ደግሞ አሁንም ድረስ ከብርኬ ላይ ተንጠልጥላችሁ ሚስቱን አሳልፎ ሰጠ ቀርፋፋ ምናምን ለምትሉ ማለት ነው ኧረ እባክሽ ትቀልጃለሽ እንዴ መቼ ገባ ሲጀመር መቼ ተጋቡ ራሷ እኮ ሀይሚ ተናግራለች እኮ ጓደኛ ነበርን ተለያየን ከእሱ ተለያይቼ ሀብል አደረግኩ ታደምን ችግር አለው አለች ምን አጋብተሻታል እንደ። እንዴ ሚስቱን አሳልፎ ሰጠ እያሏችሁ የምታወሩት ምንም፣ እሱ አሳልፎ የሰጠው ነገር የለም። እሱ የሰውን መብት አይጋፋም። አልፈልግም አለችው ሂጃ ለታለቀ እዴ ስንት ይለምናት እኮ ከዚ በኋላ ምንድነው? ይሄ ሱሪ ውስጥ ከሚቀድ ድረስ ተንበርክኮ የለምን እንዴ? ምንድነ የምትፈልጉት? ምን ያድርጋችሁ? አሁን እሱ ስራ ላይ ነው። አይሰማችሁም? ገባችሁ አደለ? አይሰማችሁም? ሀይሚና ዳኒ ይበዱ ይበዱ ይበዱ። ከዛ በኋላ ሀይሚ ስትመለስ፣ ያኔ እናያለን ማለት ነው። ሀይሚ ትክክለኛ ማንነቷ ያኔ ነው የሚወጣው። አሁን ላይ ሀይሚ አደለችም። በቃ ይሄ አቶቱ ጉትቱ ምን እንዳደረጋት አይታወቅም። ይሄ ኩርንችት የሚባል ሰውዬ ማለት ነው። ከዛ በተረፈ ግን ሀይሚን እንደዚህ የሚያደርጋት ነገር ሌላ ነገር አለ። እናንተ ያልተረዳችሁት ነገር አለ። ከጀርባ ከቤተሰብ የመጣ የሆነ ነገር አለ። ሀይሚን በዚህ ልክ እንድትቀየር ያደረጋት በቃ ከብርኪ ጋር እንዳትገናኝ እያለ የሚገፋፋት ሰው አለ። እሱን አልናገርም እኔ። በሌላ ጊዜ እነግራችኋለሁኝ። እንደዚህ የሚሏት ደግሞ ስለሚጠቅሟት ሳይሆን ስለሚጎዷት ነው። የምር አንዳንዴ እኛ ሴቶች የሚያከብርን ሰሆን አንወድም። ከምሬ ነው። አሁን ብሩኬ መገላመጡን መሳደቡን አትዩ። ለሀይሚ ያለውን ክብር በደንብ ታውቃላችሁ። ዝም ብላችሁ በቃ እናንተ የልጁ ስም ስለሚጣፍጣችሁ እንጂ ለሀይሚ ያለው ክብር በጣም ይለያል። በጣም ማንም ያውቀዋል እና ጭምጭምታውና ምንድነው? ጭምጭምታውና አዝማሚያው ደግሞ ሶሲና ዳኒ፣ አይ ይህ ሰውዬ በቃ እኔንም እንደ ሶሲና ብሩኬ ለማለት ነው። ሶሲና ብሩኬ የሆነ የሆነ ቅር ላይ ናቸው፣ እና እንግዲህ ሚዲያ ላይ አብረው ከመጡ ሚዲያ ቱ ተደብላለቀች። በአንድ አቋሞች ማለት አይደለም። እንግዲህ ምንም ማድረግ አይቻልም። ሁሉም ለየፊናው ነው እየሄደ ነው ማለት ነው። እና ይገርማል። ብቻ የምንታገስበትን ልብ ይስጠን። ብሩክዬ የኔ አባት የኔ ምስኪን፣ አይዞ አይዞ። ሁሉም ለበጎ ነው። ሁሉም ያልፋል። እንደ ታሪኩ ነው ይወራል።